እስከ አምስት ሰዓት ጠዋት አስራ ሁለት ሰዓት ይሄዳል ይጸለያል እገላው ነበር በገዛ መኪናው እስካሁን ስንት አመት ነው ራቡራይ ካለ ከተጋለጥኩ ዘጠኝ አመት ከተጋለጥክ እሱ ካወቀ ነው እሱ ካወቀ ዘጠኝ አመት አንዳንዱ ይጋለጥና የተጋለጠበት ሰው አያውቀውም ወይ ይስማማዋል ከባህሪ ጋር ልምምድ ያለው ይሆንና ያመነታል እድሜ ልክ ሌላው ደግሞ ምንድን ነው መንፈሳዊ ውጊያውን የበለጠ ማዳበር የሚችልበትን አቅም እንዲያገኝ ራሱን አያዘጋጅም። አሰቃየም አሰቃየኛው፣ ይሰግዳል ሶስት መቶ ስገድ ይለ ያሰገደኛል ድ የቅዱሳንን ስም ይጠራል። ተነስ ቁም ስገድ ይላል። ያሰገደኛል ያሰገደኛል። አሁ ምን እያጠቅጠኛ አሰቃይ ተሰቃየው፣ ያላደረገኝ የለ፣ እንደተጫወትኩበት ተጫውተብኝ። ገንዘብ አልፈልግም፣ እኔ ሥላሴ ባሪያ ነኝ እያለ ቆጠቅጠኛ በመቁጠር አዎ ተጫውቶብኝ። እንደው ሰይጣን ዛር አትገርምም? እንዲህ ሰው ላይ እንደዚህ ስትጫወት፣ በቃ ትዳሩን አፈረሱ፣ ልጆቹን አሳዘኑ። በአራት አመት ትዳሩን ካፈረሱ ጓደኛውን ጠላት የሱ ነው ይዞ የመጣው እኮ ጓደኛው፣ እሱ ላይ ለምን ዛር ሆን? ለምን ዛር ሆን? የከቤተሰብ ነው ያመጣሁት ከቅድመ አያቶች ሰው ሃይማኖትን ነው የሚያወርሰው እኛ ክፉን ነው የምናወርሰው ለዚህ ነው ጊዜው ሰዓቱ ወቅቱ ሁሉ በባህሪያችን ላይ ተጽዕኖ የሚያሳድረው የበረከት አይደለም እኮ ይሄ የተቀመጠበት በረከትን የሚሰጥ አይደለም እኮ የተቀመጠው በረከቱን የሚነጥቅ ነው በረከቱን ለመያዝ ግን መታገል ግድ ነው ይኸው የሚሰግድበት ሙስሊም አድርግ። ይኸው እንደ ሙስሊም የሚሰግድበት ው ሰላም አሌኩም ይሉታል። ሙስሊም ይስቃል። እሱ ችግር የለም፣ ምንም ችግር የለም። እንድታደ ምን ችግር አለ? እሱ ሚስጥሩን ያውቃል። በጣም ተንኮለኛ ነው፣ ለእኛ ጠላታችን። ስግደት መለኮታዊ ግርማ ነው። አልሰግድ ብሎ አደለ ዲያብሎስ የወደቀው። ዝም ብለህ ተገትረህ እድሜን ከጨረስከው ምኑ ላይ ነው ታዲያ ያንተ ከሰይጣኑ ምንተል በምን ተለየን? ቤት መስገጃ የለ መንበርከኪያ የለ። እስላም ወገኖቻችን እኮ መስገጃ አላቸው። እኛ ስግደቱን በሙሉ ያስተውን ግብጾች ናቸው። እነሱ ይሰግዳሉ። አንተ እንዳሰግድ አደረጉና ለመተተኛ አሳለፈው ሰጡ። ስግደት ማለት ሺህ ጊዜ አስማት ከመፈለግ አንድ ጊዜ መስገድ ይሻላል። ሺህ ጊዜ እጽዋት ከማሰስ አስራ ሁለት ጊዜ መስገድ ይሻላል። እጽዋት እኮ ምን ያው በቃ የማክሰኞ ፍጥረት ነው። እኛ በዚህ ከመናፍስቱ ጋር ሆነን ደንቁረን ወደ መሬት የሚቆፈር ከላይ ከዛፍ የሚበጠስ ፍለጋ ዘመናችንን እንጨርሳለን። በልተም አሁን ለቃት ትሄዳለህ። ሄ ሰልችቶኛል፣ ሄዳለሁ፣ ሰልችቶኛል። ስንት ናችሁ ጠቅላለሁ? የደብተራ አምስት ነበርን። ግን ቅጥቀጣውስ እየበተናቸው ይጸልያ፣ እየጸልየ መዝሙረ ዳዊት ያንቀጠቀጠ ይበትናል፣ ይሰግዳል በቃ ይታደሳል። እያሳደሱ እሱ ደግሞ መታደስን ችግር እንደዛ እያደረገ በአየር ላይ ያለ ተዘጋጅ፣ ሁላችሁ ስንትናችሁ? ጠቅላላ ነው ከነ የሌጋዮን መብዛት፣ ያንም ምስኪኑን ሰው ከመዳን አላስጣለውም። ምንም ትርጉም የለውም መብዛቱ። ብዙ ሻለቃ ሆነው ሰፍረውበት ነበረ።

የሚያፋሽቀው የአዳም ዘር ምን መሰለ፣ ቡና ቆን ቡና ሱስ አለብኝ እያለ የሚጠጣው ምን መሰለ፣ ችግር የለም ቡናው ምንም በባህሪው ተንኮል የለውም። የማክሰኞ እጽዋት ነው። ሆኖም ግን ምን አደረገው? መናፍስቱ ወደ ራሱ ግብር ወሰደው ማለት ነው። ለራሱ ግብር ሲጠቀምበት ሱስ አድርጎ ይቆላልኝ ይላል ሰውየው፣ አይደለ የሚጠጣው ራሱ ነው የሚጠጣው። ይፈላልኝ ይላል ራሱ ነው የሚጠጣው። መናፍስቱ የራሱ ማድረጉ ላይ አልተጠነቀቅንም እንጂ የማክሰኞ ማንኛውም ተራ ተራ ፍጥረት ነው። አረንጓዴ ፍጥረት ነው። የአረንጓዴ ውለት የተፈጠረ ነው። ይሄ አሪዎስ ሸናበት ምናምን የሚለው አይሆንም። እሱ እንደዚህ ብሎ ነገር የለም። ምክንያቱም በዛን ጊዜ የተፈጠረ ነገር የለም። ከመጀመሪያ ከተፈጠረው የተፈጠረ ነው። ለብቻ የበቀለ ነገር የለም። አረንጓዴ አረንጓዴ ጊዜ ነው። ይህንም በሌላ ጊዜ በሰፊው እንማራለን። በድጓጥ እናውጣ። ከሰውነቱ ፈጠምፈጠም ምንድነው ሲማር አብረህ ተምረሃል? አዎ አብረን ተወልደናል፣ አብረን አድገናል። በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ በወላዲተ አምላክ ስም በወላዲተ አምላክ ስም አይ በደንብ ጥራው። በወላዲተ አምላክ ስም በቅዱስ ሚካኤል ስም